ወይዘሮ ሜላት ወርቋ በእጇ ገባላት። አንቹና ኤዝራ ደግሞ ተለያዩ። ምክንያቱም ኤዝራ አንቹን ከወደድኩ በኋላ እሷን ማጣት አልፈልግም፣ ፍቅር ቀላል አይደለም፣ ስለዝቅህን ጊዜ ብሸሻትና ብርቃት ይሻላል አላት። ሰላም በጣም ተረብሻለኝ። አንቹ ደግሞ እየወደደችው መጥታለኝ፣ ነገር ግን ግልጽ አልሆነችለትም እንግዲህ ተምቹ እና እርግብ ደግሞ በስተ መጨረሻ ተለያይተዋል። ሁሉን ነገር ገልጾ ነግሯታል። ተምቹም እንደዋሻት እና የሃናን ወርቅ ሰርቆ ለአክስቷ ለባዩሽ እንደሰጠ ሁሉን ነገር ነገራት። እሷም ደግሞ ያው በሰራችው ስራ ተቆጨች። እሱንም ደግሞ ወይዘሮ ሜላት ታሳስራሉ የባዩሽ ሰራተኛ ነው ወይም ገዳፊ ነው ብላ ነበር። ነገር ግን የአሲል ጓደኛ መሆኑና እንዲሁም ደግሞ ያንቺ አባት እኔ ነኝ ዝግ ውስጥ የጨመርኩት ተጠያቂ ከሆነም እኔን ነው የተጠያቂው ብሎ ሽምግልና መጣ። እንዲሁም ታንቺም ስጠይቃት ዝሮ ምላት በጣም ጥሩ ልጅ ነው ደግሞ የጓደኛው ኑራንቺ ደም የሰጠሽ እና እሱ ማስቀየም ጥሩ አይደለም ስትላት ይህንንም ሁሉን ነገር ታወች ወይዘሮ ሜላት ግን ንጹህ ልብ ነው ያላት። ወርቋም በዛም ተዘዋዝሮ ተዘዋዝሮ እጇ ገባ። አሰላሙ አሌይኩም ወረመቱላ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱላ። ረብላን በያላችሁ ሰላማችሁ ውስጥ ይበላ። ቻናሉ አዲስ ከሆነ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እርግብ እንግዲህ በስተ መጨረሻ ባዷን ቀርታለች። ታምቹ እንግዲህ የተሰጠው ሜሽን በጥንቃቄ አጠናቋል እንግዲህ እነ የተምሾጎትና የሀንቾ አባት ነበር እርግብን እንዲከታተላት ያደረጉት እሱም እንግዲህ ከአሜሪካ እንደመጣና እንደሚወዳት ነግሯት ጓደኛ ሆነዋል እሱ ቢወዳትም ነገር ግን አሁን ላይ ሁሉ ነገር ስላሳጣ ደግሞ እሷ አልፈልግም ብላ እሷን እሷ አጣጥለዋለች እንግዲህ ወርቁንም እናሀንቹ ቤት እንደተቀመጠ አጋጣሚ ሰላም እናሀንቹ አንድ ላይ እንደሆኑ ሰላም አግኝታው ለወይዘሮ ሜላት ለባለ ሀብቷ ደርሶአለ። ይህንንም እንግዲህ አንቹ ሁሉ ነገር ደርሳበታለች። ታምቹም እንግዲህ ዳግመኛ ወደ እርግብ ጋር ሄዶ እርግብ ደግሞ ሁሉን ነገር ሲጨንቃት ወደ አገሯ ለመሳፈር ሙከራ ስታደግ እንዲሁም ትራንስፖርት ከተምቹ ስጠኝ ብላ ልትፈልግ እሱ ስትል መጣ። መጥቶም ደግሞ ሁሉን ነገር የዋሻትን ሁሉ ለምን እንደቀረባት አላማውን ነገራት። ያን ጊዜ ግን እሷን በጥፍ ያለችው፣ ይህም ሁሉ ግን አልከፋውም። እሱ ተርግ ፍቅር ይዞታል። እሷ ግን ገንዘብና ገንዘብ እንዲያግዛን ነበር ሁሉም ወርቁንም ወይዘሮ ሜላት መውሰዷት ዋስነሃና ማድረሳችሁ ሁሉ ነገር ነገር በጣም ተስፋ ቆረጠች። እሱንም መገናኘቷን ተቆጨች። በስተ መጨረሻም ደግሞ ወደ ባህርዳር ለመሄድ እሷም ተንስታ ከጓደኛዋ ብር አንስታ ሄደች። እንግዲህ የእርግ መጨረሻ ሆነ ከባዮሽም ጋር ባየሽው የሰራችው ወንጀል ሰርታት ታስራ ነበር። ነገር ግን አክስቷ ስለሆነች ነገር ከማድረግ ወደ ባህር ዳር ወደ አገሯ ተመልሳ ስራ ለመፈለግ ወሰነች። ወይዘሮ ሜላት አሁን ላይ በደስታ ከልጆቿ ጋር መኖር ጀምራለች። ኢዝራና ሀኒቾ ደግሞ ያው እንግዲህ ሀኒቾ ፍቅር አሁን ላይ ብዙም አይደለችም እና ብዙም ብለን የኖርማ ጓደኛ የምፈልገው ኤዝራ ደግሞ ሀነን ስለሚወዳት ከዚህ በላይ ከቀረባት ጎዳለሁኝ ብሎ ራቃት። ሰላም ደግሞ ሀንቾ እና ኤዝራ እንዲገናኙ እና እንዲዋደዱ ትፈልጋለች። ነገር ግን አሁን ላይ ደግሞ ኤዝራ እሷ ታልፈቀደች እና እኔ ከዚህ በላይ መቀረብ አልፈለግም ብሎ እሱ ደግሞ ጽዮን ትፈልገዋለች። ጽዮን ደግሞ አይወዳትም። ጽዮንም ደግሞ ሃናንና ሰላምን ከኢዝራ ላይ እጃችሁን አንሱ፣ የእናንተ ያኝ አንቺ ነች፣ ሰላም የምትፈልጉት ማንኛችሁ ናቸው ኢዝራ የምታፈቅሩ ለመሆኑ እያለች ጽዮንም ሀናን መቼም አይሆንም፣ ያንቺ የራሴ ነው ኢዝራ እያለች ክርክር ገጥማለች። ጽዮን ደግሞ እንግዲህ አልፈለገሽም፣ መጀመሪያ ወዲ ያለው ስትኝ እኔ የቀበልሽ ነበር፣ ነገር ስለማልፈለግሽ ነው ብሎ እሱ ደግሞ እያላት ነው። ነገር ግን ሀኒቹ ዝጋ መልስ ያሰጠችውም ግን እሱ ስለሚፈለገ ግን መጎዳት ስላልፈለገ ው እንደማትቀበለው ስታግ ወይም ስለ ፍቅር ብዙ ምትን ሀኒቹ ስለማትፈልግ እሱ መራቅ ፈለገ ማለት ነው። በዚህ መልክን ሀኒቹ እና ይዝራ ለማገናኘት በጣም ፍላጎት አላት ሰላም ማለት ነው። እሱን እንግዲህ አናግረው ነበር ነገር ግን አሁንም እንደማይፈልግ የምታተገናኘ በኋላ ወይም የምታተላመደ በኋላ እንደመጎዳት ያኔ ላለመጎዳት እንደራቃት ነገራት ማለት ነው ሀንቹም ግን ፍቅር እየጀመራት ነው የሷን እያሰበች ምናምን ስለሆነ ነው ሰላም የጠየቀችው

ለአባቷ ማስታመሚያ ወይም ማሳከሚያ እንደሰጣት ሁሉ ነገር መልካምነታቸውን ነገረቻቸው። ነገረቻ ማን ሆና እናቷ እናቷም ደግሞ ያው ተቀበለች። ማኖት ጎጅ እንደሆነ ማለት ነው እንደውም

አስርት ስራ እያፈላለጉለት ነው ማለት ነው። በስተመጨረሻ ግን ንጹህ ልብ ያሸንፋል። ሀይጋል ወይዘሮ ሜላት ባዩሽን በጣም ነው በምትወዳ በጣም ነው በምትጨነቀላት። እንግዲህ እራሷ እንኳ አጥፍታ ባዩሽ እንኳ አጥፍታ እራሷ ጥፋተኛ የሆነ እራሷ ነበር ይቅርታ በጣም የምትጠይቃ ማን ወይዘሮ ሜላት እሷ የቅርታ የምትባል ሆና ነገር ግን እሷ ደግሞ የቅርታ ተባይ ነበረች። እንግዲህ እና አንድ ጊዜ ንጹህ ልብ ሲኖር እንጎዳለን፣ ነገር ግን ደግሞ እስከ መጨረሻው ጥሩ ነገር ይደርሳል። ወርቁ እጇ ገብቷል ማለት ነው። ንጹህ ልብ ነው ያላት። በዛም ብሎ በዚህ እጇ ገብቷል የዘሮ ምናት ወርቁ ማለት ነው። ቀጣይ ደግሞ ሀኒቹ